ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ክቡራትና ክቡራን አድማጮች፣ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ቅዳሜ ረፋድ ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። በቅድሚያም አረስቶቹን ተቀማጭነቱን በሀገር አሜሪካ ያደረገው ግሎባል ፋይር ፓወር ኔትወርክ የሚባል በየአመቱ የየሀገራትን በአለም ደረጃ እስከ አፍሪካ የጦር ሰራዊት አቅም ቼክ አፕ የሚያደርግ እና ይፋ የሚያደርግ ተቋም ነው። ዘንድሮም የ2025 ዓ.ም የሰራዊት አቋም እና በምን ደረጃ ላይ እንደሚገኙ አፍሪካን እንደ አለም ያስቀመጠበት ሁኔታ ነው ያለው። እሱን ለማየት እንሞክራለን። ከዚህ በተጨማሪ በኦሮሚያ ክልል ለአንዳንድ አካባቢዎች ላይ የኦሮሞ ነጻነት ግንባር እና መከላከያ ከፍተኛ ውጊያ እያደረጉ ይገኛሉ። በዚህ ውጊያ ንጹሐን ልክ እንደ አማራው ክልል መስዋዕትነትን እየከፈሉ እንደሚገኙ የተገለጸበት ሁኔታ ነው ያለው። በአማራ ክልል እየተደረገ ባለው ውጊያ ሾቴስ ፕሬስ አርበኛ አስረስ ማሬዳምቴን አግኝተው በአካል እንግዲህ አነጋግሯን በክልል ውስጥ የተደረጉ ውጊያዎችንም ያነሱበት ሁኔታ መኖሩን ነው የሰማ ነው በሌላ መረጃ አርበኛ ከፍ ያለው ደሴ በትላንትና ውለት መስዋዕትነት መክፈሉን በእርግጥ ይሄ መረጃ በትክክለኛ ተጣርተው በምን ምክንያት መስዋዕትነት ሊከፈል ቻለ ሰበቡ ምንድን ነው የት ቦታ ውጊያ ተደርጎ ነው ከውጊያ ውጭ ነው የምለው እውነተኛና ትክክለኛ መረጃ አልወጣም መስዋዕትነት መክፈሉ ብቻ ነው ምናልባት መረጃው በትክክል ከቦታው የተሰዋበት አርበኛው የተሰዋበት ምክንያት እንዴት እንደሆነ በየትኛው ብቻ የት ቦታ የሚለውን ትክክለኛና እውነተኛ መረጃዎችን ስናገኝ ይሄንን የምናቀርብ ይሆናል። እንደ መረጃ መረጃው ደርሶናል። በወሎ ዩኒቨርሲቲ ደሴ ካምፓስ ተማሪዎች ተቃውሞ ሰልፍ ያደረጉበት መረጃ ይዣ ነው። አድማጮች፣ ተመልካቾች እነዚህን እና ሌሎች አጫጭር መረጃዎችን ማሰማችኋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ ከላይ ለመጥቀስ እንደሞከርኩት ተቀማጭነቱን በሀገር አሜሪካ ያደረገው ግሎባል ፋየር ፓወር ኔትወርክ የወታደራዊ አቅም በየአመቱ እንደሚያወጣ ይታወቃል። ኢትዮጵያ ስንተኛ ደረጃ ላይ እንደምትገኝም አስቀምጧል። ኢትዮጵያ ከዓለም ሀገራት ከአፍሪካ አንጻርም የተቀመጠበት ሁኔታ ነው ያለው። በ2025 እንግዲህ ከዓለም ሀገራት በመጀመሪያ ደረጃ የተቀመጠችው አሜሪካ ነች። እንግዲህ ይሄ ግሎባል ፋይር ፓወር የሰራዊት ብዛት ብቻ ሳይሆን ገምግሞ የሚያስቀምጠው የዓመት ባጀታቸውን ጥንካሬያቸውን፣ እና የሰራዊት ብዛታቸውንም አብሮ ጎን ለጎን የሚያስተያይ ማለት ነው። በዚህ በ2025 አሜሪካን በአንደኛ ደረጃ፣ ሩሲያ፣ ቻይና፣ ህንድ፣ ደቡብ ኮሪያ፣ ጃፓን፣ ቱርክና ጣሊያን ብሎ እንግዲህ አስቀምጧል። ከአንድ እስከ አስር ነው ያስቀምጣቸው። በአፍሪካ ሀገራት እንግዲህ ግብፅ የመጀመሪያውን ያው ቦታዋን አልለቀቀችም እንደሚታወቀው ግብጽ በአንደኛ ደረጃ ላይ ትገኛለች። ግብጽ እንግዲህ በአለም አስራ ዘጠነኛ ደረጃ ላይ ነው የምትገኘው። በጣም በሚገርም ሁኔታ አራት መቶ አርባ ሺህ መደበኛ ሰራዊት አላት። አራት መቶ አርባ ሺህ መደበኛ ሰራዊት አላት፣ በጣም ይገርማል። እንግዲህ ኢትዮጵያ በአለም ሀምሳ ሁለተኛ ደረጃ ላይ አንድ መቶ ስልሳ ሺህ በላይ መደበኛ ሰራዊት አላት። ከግብፅ አንጻር ስናይ እንግዲህ ኢትዮጵያ ግብጽ ሶስት እጥፍ ኢትዮጵያን ትበልጣለች ማለት ነው። ኢትዮጵያ አንድ መቶ ስልሳ ሺህ መደበኛ ሰራዊት ያላት ሲሆን ግብጽ 440 ሺህ መደበኛ ሰራዊት አላት። በጦር መሳሪያዎች ታንክን ጨምሮ አየርን ጨምሮ ባህር ኃይል የተመሳሰሉትን ጨምሮ በጣም አንገናኝም። ሰማይና ምድርነን ሰማይ እና ምድርነን በጣም እንራራቃለን። እንግዲህ 120ኛ ደረጃ ላይ የተገኘችው ኤርትራ ነች። ኤርትራ በ120ኛ ደረጃ ላይ ትገኛለች ከአለም ሊቢያ እንኳን በጣም በሚገርም ሁኔታ ተበታትናለች የተባለችው ከአፍሪካ አስረኛ ደረጃ ላይ ተገኝታለች። ሊቢያ 30 ሺህ መደበኛ ሰራዊት አላት። አስረኛ ደረጃ ላይ ትገኛለች ሊቢያ ማለት ነው። አድማጮች ተመልካቾች፣ ኢትዮጵያ እንግዲህ ከአለም ከአፍሪካ ከአፍሪካ አምስተኛ ደረጃ ላይ ትገኛለች። ግብፅ በአንደኛ ደረጃ፣ አልጄሪያ በሁለተኛ፣ ናይጄሪያ በሶስተኛ፣ ደቡብ አፍሪካ በአራተኛ ደረጃ ኢትዮጵያ በአምስተኛ ደረጃ ላይ ትገኛለች ማለት ነው። እንግዲህ ይህንን ይመስላል። ሌላው አድማጮቻችን፣ በኦሮሚያ ክልል ምዕራብ ሸዋ ዞን ከባድ ውጊያ ተደርጓል። በተለይ በሁለት ወረዳዎች ሜታ ሮቢ እና ጉና ጉንደበረት በተደረገው ውጊያ ንፁሃን ተገሏል። ውጊያው ሰዓታት የዘለቀ ነው ተብሏል። እንግዲህ በሀገር መከላከያ ሰራዊት እና በኦሮሞ ነጻነት ግንባር መካከል ነው ውጊያው እየተደረገ ተብሏል። በወለጋ ሆሮ ጉድሩም የተደረጉ ውጊያዎች የሞቱን ንጹሃን ወደ ሀያ ሰባት መድረሳቸው ተሰምቷል። እንግዲህ ኦሮሚያ ክልል እነ ጃልሰኝ እርቅ ነው ብሎ ወደ አዲስ አበባ ከመጡ ጊዜ ጀምሮ የኦሮሞ ነጻነት ግንባር በሁሉም ቀጠና ተጠናክሮ የቀጠለበት ሁኔታ ነው ያለው። እስከ ናዝሬት መስመር እና የኢትዮ ጅቡቲ መስመር ድረስ ውጊያዎች እየተደረጉ እንደሚገኙ ቀደም ሲል የነበሩ መረጃዎች የሚያመላክቱ ናቸው። አሁን ደግሞ ሸዋ ቀጠና በሁለት ወረዳዎች ከባድ ነው የተባለ ውጊያ እየተደረገ ይገኛል። እነዚህ ውጊያዎች እንግዲህ ልክ እንደ አማራው ክልል አማራ ክልል ፋኖቹ ድፈጣ ሰርቶ የመንግስት ወታደሮችን መትቶ ከተሰወሩ በኋላ እነዚህ የመንግስት ወታደሮች ከመጡ በኋላ ደግሞ ንጹሃን ላይ ነበር እርምጃ ሲወስዱ የነበሩ። ኦሮሚያ ክልልም ይሄ ነው የገጠመው። ኦሮሚያ ክልል ላይም ኦኔግን ደብቃቸዋል፣ ምግብ አብልታቸዋል፣ ውሃ ሰጥታቸዋል፣ መረጃ ሰጥታቸዋል በሚል የኦሮሞ ማህበረሰብ ልክ እንደ አማራው ማህበረሰብ እንዲህ አይነት ፈተና ገጥሞታል። በርካታ ንጹሐን በዚህ በሜታሮቢ እና ጉናጉንደ በረት ንጹሐን ዋጋ ከፍሏል። መረጃዎች እንደሚያመላክቱ ከሆነ ምን ያክል በቁጥር ንጹሐን እንደሞተ መረጃው ሲደርሰን የምንመለስበት ቢሆንም ልክ እንደ አማራው ክልል አይነት ነገር ነው የገጠመው። ምክንያቱም መከላከያ ማመራው በአንድ አይነት ነው እየወረደለት የሚገኘው ህዝቡ ሳይወድ በግድ ታጣቂውን ከራሱ አሳልፎ እንዲሰጥና መረጃ እንዳይሰጣቸውና ከታጣቂው ርቆ እንዲገኝ ማስተማሪያ ነው እያሉ ሆነ ብለው ንጹሐንን እየገደሉ ይገኛሉ። ኦሮሚያ ክልል ላይ ይሄ ነው የገጠመው። በአማራ ክልል እየተደረገ ባለው ውጊያ ቴትስፕሬስ ፋኖ አስረስ ማሬ ዳምጤን አናግሯል። በጎጃም በርካታ ውጊያዎች እንደተደረጉ ለሚዲያው አስረስ አስረድቷል። በጎጃም ነዋሪዎች የመንግስትን ጥቃት ሸሽቶ እንደተሰደዱ ሾቴትስፕሬስ በዘገባው ይዞ ወጥቷል። እንግዲህ በርካታ ቦታዎች ላይ እንደ ማራዊ አይነት ልቂት ይፈጸምብናል እያሉ ሌሎች ቦታዎች ላይ ገና መረጃውን ሲሰሙ ከተማውን ለቆ የመውጣት ሁኔታ ነው ሲታይ የነበረው። ይሄ ደግሞ ጎጃም ብቻ ሳይሆን ጎንደርም እንዲሁ አይነት ክስተት ተከስቷል። ሕብረተሰቡ ከተማ ለቆ እስከ መውጣት ደረጃ የደረሰበት ሁኔታ ነው ያለው። ከዚህ በፊት ብናት ከተማ እንደዚህ አይነት ነገር የተደረገበት ሁኔታ መኖሩ ተገልጿል። ከተማ ለቆ ከተማ ባዶ እስክትቀር ድረስ እየሸሹ ያሉበት ሁኔታ ያለው ጎጃም ከተማም እንዲሁ አይነት ድርጊት እንደተደረገ አሾት ፕሬስ ዘግቧል። በሌላ መረጃ በወሎ ዩኒቨርሲቲ ደሴ ካምፓስ ዩኒቨርሲቲ ተማሪዎችም እየራበን አንማርም ብለው ሰላማዊ ሰልፍ አድርጓል። የተቃውሞ ሰልፍ ያደረጉ ተማሪዎች በታጠቁ ፖሊሶች ተደብድቧል። በርካታ ተማሪዎችም ጉዳት እንደደረሰባቸው ተሰምቷል። በአገሪቱ ውስጥ አሁን እንግዲህ የኢኮኖሚ ጉዳይ የጨመረ በመምጣቱ ዩኒቨርሲቲ ቀደም ስልም ጫፍ ላይ ነው ያለው ይሄ ተጨምሮላችኋል፣ ይሄ ተቀንሶላችኋል እያሉ እያባበሉ ነበር የቆዩት። ይሄ ነገር እንግዲህ ውሎ አድሮ ከበድ እያለ በመምጣቱ ተርበናል ነው የሚሉ ተርበናል፣ የራብን መማር አንችልም፣ የራብን አንማርም የሚል መፈክር እያሰሙ ነው እንግዲህ አደባባይ የወጡት። እነዚህ አደባባይ የወጡት በታጠቁት በመንግስት ፖሊሶች መደብደባቸው ተሰምቷል። በሌላ መረጃ አርበኛ ከፍ ያለው ደሴ በትላንትና ዕለት መስዋዕትነት መሆኑ ተሰምቷል። አርበኛ እንዴት መስዋዕትነት ሊሆኑ እንደቻሉ የተረጋገጠ መረጃ የለም። መስዋዕትነቱ ብቻ ነው እንግዲህ የተረጋገጠው። ዝርዝር መረጃው ሲወጣ የምናቀርብ ይሆናል። አድማጮቻችን፣ ተመልካቾቻችን፣ እዚህ ላይ አንዳንድ ነገር ለማንሳት ሞክራለሁ። አንድ ፋኖ ብቻ አይደለም መስዋዕትነት እየከፈለ ያለው። እንደ አማራ ክልል ጦርነቱ ከተጀመረ ሁለት ዓመት ሊደፍን ጥቂት ጊዜያቶች ናቸው የቀሩት። በዚህ ሁለት ዓመት ሂደት ውስጥ በርካታ አረበኞች ዋጋ ከፍሏል። ምክንያቱም እየተወረወረ ያለው ትማትም ስላልሆነ እነሱም እየገደሉ ስለሆነ እነሱ መስዋዕትነት እየከፈሉ ይገኛሉ። ምናልባት የግድያውና የመስዋዕትነት ቁጥሩ ሊቀንስ ይችላል። ምክንያቱም እነሱ ኮንቬንሽናል ውጊያ እያደረጉ አይደለም። የደፈጣና የጎሬላ የሽምቅ ውጊያዎችን ነው እያደረጉ የሚገኙ ከፍተኛ የሰው መስዋዕትነት የሚከፈለው ኮንቬንሽናል ውጊያ በምታደርግበት ጊዜ ነው። ማጥቃት ብለን የምንለው ውጊያ ላይ ስትገባ ወደ ጠላት ቀጠና ቆሜ ስለምትንቀሳቀስ ተኝቶ እና ምሽግ ውስጥ ሆኖ የሚጠብቅ ጠላት ደግሞ ተኩሶ ስለሚገል የዛን ጊዜ የቁስለኛ ብዛትም ይጨምራል፣ የመስዋዕትነት ብዛትም ይጨምራል። የሟች ወይም ደግሞ የመስዋዕትነቱ ሂደት ይቀንስ እንጂ ፋኖ አንድና ሁለት ፋኖ ብቻ አይደለም መስዋዕትነት እያደረገ የሚገኘው ምናልባት አንዳንድ መስዋዕትነት የከፈሉ ፋኖች ቤተሰብ ይህንን መረጃ እያዳመጡ ባለበት ሰዓት መርጦ አልቃሽ ናቸው እንዳይሉ ነው። ይህንን ነገር ለማንሳት የፈለግኩበት ዋናው ትልቁ ምክንያት፣ ምክንያቱም ሌሎች ፋኖች መስዋዕትነት ከፍሎ ሚዲያ ላይ ያልተነገረላቸው፣ ሌሎች ፋኖች ደግሞ ተመርጦ ሚዲያ ላይ የሚነገር ከሆነ የለቅሶም ራሱ የቀብርም ራሱ የሬሳም ራሱ ልዩነት እና ደረጃ ሰጥታቸዋል የሚል ነገር እንዳይመጣ ነው። ለዚህ ነው ብዙን ጊዜ የፋኖ መስዋዕትነት ሚዲያ ላይ እኔ እንደራሴ እንደግለሰብ የማልዘግበው ማለት ነው። ምናልባት ምናልባት እዚህ ላይ ኢምፖርታንት የሆነ ነገር ልናውቅ የሚያስፈልግ ነገር ቢኖር ምንድን ነው የመስዋዕትነቱ አይነት። አሁን ይሄንን ይሄ ነው ብዬ ለመናገር መረጃው በትክክል ከቦታው ስላልደረሰኝ የመስዋዕትነቱ አይነት ምናልባት ከጀርባ ሊመታ ይችላል። እንደሚታወቀው በስልጣን ሽኩቻ፣ በሌላ ሌላ ንግግር፣ የእርስ በርስ ጉዳዮች ሊሆኑ ይችላሉ። እንደዚህ አይነት ነገር የሚሆኑ ከሆነ ህብረተሰቡ እንዲረዳና ከዚህ ትምህርት እንዲወስድና ራሱን ከዚህ ነገርም እንዲጠብቅ ጉዳዩ ይፋ እንዲሆን እና አሳዛኝ ክስተትም እንደሆነ ለማህበረሰቡ ለአድማጭ ተመልካች ሊነገር ይችል ይሆናል። የአሟሟች ወይም ደግሞ የአገዳደል ሁኔታ ይለያል ማለት ነው። ይሄ በሚሆንበት ጊዜ በግልጽ ለህዝብ ይፋ ይደረጋል ማለት ነው። ከዚህ ውጭ ግን ፋኖች መስዋዕትነት በከፈሉ ቁጥር ፋኖችን ስም ለይተን ሚዲያ ላይ ለቅሶ አርጂ የምንሆን ከሆነ ትግሉን እንረብሸዋለን ማለት ነው። ጎበዝ በዛ ልክ ነው መሄድ ያለበት። ስለዚህ ይሄንንም ግምት ውስጥ እንድናስገባ ለማለት ያክል ነው ያነሳሁት። ለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። በተመሳሳይ ፕሮግራም እና በሌሎች የግንባር መረጃዎች እንገናኛለን። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ። ሰላም አለ